ሄኖክ ልቡናውን ያበረራለት እውቀት ምንድን ነበር የሚል ነው መጽሐፉ። እና የእግዚአብሔርን ስም የተሸከሙ ፊደላት ነበሩ ይላል። ትርጉሙን ይገልጻል። ቤት ባህረ ጥበብ እግዚአብሔር እያለ ፊደላቱ በሙሉ የተሸከሙትን ኤነርጂ እና ሄኖክን ወደዛ ደረጃ እንዴት እንዳወጡት የሚገልጹ መጽሐፍት አሉ። መጽሐፈ ሄኖክ ላይ ያለውን ሚስጥር አውቀው ይጠቀሙባቸው አንዳንድ ነገሮች አሉ። እጽዋትም ጋር ተገናኝቶ ማለት ነው። ኢትዮጵያንስ ምን ያህል ትጠቅመንበታል? እኛስ ወደ ራሳችን ስንመጣ እንግዲህ ምን ያህል ተጠቅመንበታል፣ አላውቅም። ግን በተቻለን አቅም የምንጠቀምበት ጥሩ ነው። ኢቨን እኮ ኮንፈረንስ መደረግ አለበት ነው። የት ሀገር እንደሆነ ባላውቅም ኮንፈረንስ፣ አመታዊ ኮንፈረንስ በሄኖክ መጽሐፍ ላይ ይደረጋል የሚል ሰምቻለሁ። ይሁና ይሁን አይሁን አላውቅም። ግን ምንድን ነው ሄኖክ የጻፋቸው? ስለ ነፋሳት እኮ አንድ ቀን ስለ አስራ ሁለቱ ነፋሳት ምንድን ናቸው? አራቱ የምሕረት ነፋሳት፣ ስምንቱ የቁጣ ነፋሳት ምንድን ናቸው? ሪሰርች እየቀረበ ኔፍሪሞች ምንድን ናቸው? ሪሰርች እየቀረበ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ አየር አየራት የጻፋቸው፣ ስለ መባር፣ ስለ ነጎድጓድ የጻፋቸው፣ እነዚህ ሁሉ ምንድን ናቸው የሚለውን ነገር እየመረመርን ብንጠቀምበት፣ ይሁን ትምህርት ካሪኩለማችን ውስጥ ብንጨምረው በጣም ጥሩ ነው። ያው እኔ ግን ያው ከዶክተር ጌትነት ፈለቀ ጋር ያዘጋጀነው አንድሮሜዳ ቁጥር አንድና እና ቁጥር ሁለት የሚል የስነ ፈለክ መጽሐፍ አለ። እዛ ላይ የሄኖክን ትምህርቶች በተወሰነ መልኩ ከኮት እያደረገና ኢትዮጵያዊ ሊቃውንት የተረጎሟቸውን ለምሳሌ ሄኖክ ብቻ አልቀረም። ሄኖክን ደግሞ የሚያብራሩ መጽሐፍ ተጽፈዋል። ለምሳሌ ትርጓም የሚጠተ ብርሃናት የሚል አንድ መጽሐፍ አስታውሳለሁ። ሄኖክ በተለይ ስለ ብርሃናት የጻፋቸው ስለ ፀሐይ፣ ስለ ጨረቃ፣ ስለ ነፋሳት የጻፋቸውን የሚያብራሩ ናቸው እና ሰርተዋል። አንሴስተሮቻችን ያንን ወደ አማርኛ በመተርጎም ማዛሮት የሚለው መጽሐፍ ላይ ደግሞ ስፒሪቹዋል ሚኒንጉንም በማካተት የራሴን ድርሻ ተወጥቻለሁ። ግን እንደ ሀገር እንደ አንድ ትልቅ ትልቅ ጉዳይ በየዓመቱ ብናነሳው ብንወያይበት ስፋ ሃይምሮ ይኖረናል እንጂ ቲንክ ጥበብ ይኖራል እንጂ ሌላ የምናጠው ነገር የለም የሚል እምነት አለ። ኢትዮጵያዊ ጀንደረባ እኮ ያነብ ነበረ። እና ፊልጶስ መጥቶ የምታነበውን ታውቀዋለሁ ያለው የሚተረጉምልኝ ሳይኖር እንዴት አውቃለሁ ብሎ ተርጉሞለታል። እና በትርጓሜ አለ ኢትዮጵያ መተርጉማን ሄኖክን ተርጉመውታል። በአንድምታ አለ ደግሞ ለየት ባለ መልኩ ደግሞ የተረጎሙ ደግሞ ግዕዝ በግዕዝ መጽሐፍት አሉ። እና እነዛ ብዙ ነገሮች ይዘዋል በውስጣቸው እና እነዛን ትውልዱ ቢያውቃቸው ቢራቀቅባቸው መክራለሁ። ሌላው በግዕዝ ውስጥ የተቀመጡትን ምስጢራት ወደ አማርኛ ማምጣት ለአንባቢያን ዓይን ማብቃት የዚህ ትውልድ ግዴታው ነው ብያምናለሁ። በተለይ በግዕዙ ዘርፍ ውስጥ ያለን ሰዎች መጻሕፍት በመተርጎም የምንታወቅ እና ያ በጣም ወሳኝ ነገር ነው። ይህ ብቻ ሳይሆን ከሄኖክ ጋር ተያይዞ ያሉ ብዙ ትምህርቶች አሉ። በኢትዮጵያ አንደኛው የፊደል ትምህርት ነው። ለምሳሌ ሆታ አይምሮ ዘሄኖክ የሚባል ትምህርት አለ። ትልቅ ትምህርት ነው። ሲጀምር ምን ይላል? እግዚአብሔር እንስም ይጠራል መጽሐፉ። ዝንቱ ፊደል ዘአለበው ለሄኖክ ወከብደ እንግዳ አሁ ይላል። ሄኖክ ቀና ብሎ ሲመለከት የእግዚአብሔር መልአክ በጸፍጸፈስ በሰማይ ሰሌዳ ላይ ፊደላትን ቀርጾ አሳየው ይላል። ብዙ የግዕዝ መጻሕፍት አሉ። በዚህ ላይ ገና እንግዲህ አንሴስተሮቻቸውን ያጻፉትን አክሰስ የማድረጉ ጉዳይ ከትውልዱ በመራቁ ነው። እኔ እዛ ውስጥ በማደገ ብራና መጻሕፍ ከልጅነት ጀምሮ እንዳደገ ሰው ነው እና በጣም ይገርመኛልና ወሬ ሀዋህወ ሰማይ ረሆ ይላል የሰማይ ደጅ ተከፍቶ አየ ይላልና ሄኖክ ልቡናውን ያበራለት እውቀት ምንድን ነበረ? የሚል ነው መጽሐፉ። እና የእግዚአብሔርን ስም የተሸከሙ ፊደላት ነበሩ ይላል። አሌፍ ብሎ ይጀምራል ማለት ነው። አሌፍ ምንድን ነው? ትርጉሙን ይገልጻል። ቤት፣ ባህረ ጥበብ እግዚአብሔር እያለ ፊደላቱ በሙሉ የተሸከሙትን ኤነርጂና ሄኖክን ወደዛ ደረጃ እንዴት እንዳወጡት የሚገልጹ መጽሐፍት አሉ። እነዚህም ቢያንስ ግዴታዬን ለመወጣት ይሄን እንዳወቀ ሰው እንደተማረ ሰው፣ ኦንላይን ተማሪዎች አሉኝ፣ የግዕዝ ቀመረ ፊደል የሚማሩ በመላው ዓለም ያሉ። ለእነሱ ሶስተኛው ደረጃ ላይ ሲደርሱ አስተምራቸዋለሁ። ምክንያቱም ከፊደሎቻችን እንደው በዚሁ አጋጣሚ አያይዤ ልንገር፣ ሄኖክ አየው ስለሚለው ሆት አይምሮ ዘ ሄኖክ ማለት የሄኖክ የአይምሮ ደጃፍ ማለት ነው። ልቡናን የሚከፍቱ የሚያበሩ የእግዚአብሔርን ስም የተሸከሙ ፊደላትን የማወቅ ኃይል ነው። በቃ ትምህርቱ ወደዛ ደረጃ ከፍ ያለ ነው። በዚ አያይዘ ደግሞ የኢትዮጵያ ፊደል ታላቅ ሚስጥርን ይዟል። ስለዛ ሚስጥር ትንሽ ገለጻ ብታደርግልን እና አንተ ስለምሰጠው የኦንላይን ትምህርት ብታብራራልን። ስድስት ወር ስለ ፊደላቱ ይማራሉ ተማሪዎች። ጀስት ከአ ጀምሮ እስከ ፓ ያሉትን 182ቱን ፊደላት ይማራሉ ስድስት ወሩን ከጨረሱ በኋላ ግን የሄኖክን ነው የሚማሩት። ወታ አይምሮዝ የሄኖክ ትልቁና ሰፍተኛው ይሄ እውቀት ነው። ይሄኛው ደግሞ ጥበብ ነው። በሶስተኛው ክፍል ላይ የሚማሩ ምን አይነት ኤነርጂ፣ ባለቤቱ እግዚአብሔር እንዳስቀመጠ እንደ ቬሰልስ ናቸው እንደ ሆነ እዚህ ላይ ውሃ እንደቀዳሽ አይነት ነው። ምን አይነት ኤነርጂ ተሸክሟል። በጣም ከፍተኛ ኃይል አላቸውና ያን ኃይል ተማሪዎቹ ጠንቀቅ ብለው ይማራሉ። በዚሁ አጋጣሚ አሁን ደግሞ አዲስ ምዝገባ ጀምሮ ያለው እንግዲህ ሰዎች ጆይን አድርገው ቢቀላቀሉና ይህን እውቀት ጊዜ ሳይረፍድ መቆጨት ሳይሆን ምሳሌ አንድ ውሃ ያልፋል አይደለ? ውሃው ካለፈ አለፈ ነው። ውሃ ውስጥ የገባ ነው በውሃው የሚሄደው ይሄ እድል ባያመልጥ። ምክንያቱም ወደፊት እነዚህ አይነት እድሎች ላይኖሩ ይችላሉ። ዘመኑ የኤአይ ዘመን ነው። ነገሮች ሁሉ በጣም ፈጣኖች ናቸውና ስድስት ወር ያስተማርኳቸው ተማሪዎች አሉ። አሁን ይህን ሆታይም ሮዝ ሄኖክን በሙሉ ልብ ይማራሉና፣ ሄኖክ ሲባል እንደዚሁ ቀላል አይደለም። በጣም ብዙ ጉዳይ ነው፣ ብዙ ጉዳይ ነው። የአዳም ሰባተኛ ትውልድ ነው። የስላቮኒኩ ሄኖክ፣ የዕብራዊው ሄኖክ በመላው ዓለም ይጠናል፣ የግዕዙ ኢኖክ ይጠናል። እና እኔ ደግሞ ሶስተኛው ደረጃ ላይ ተማሪዎቹ ይሄን እንዲማሩ አደርጋለሁ። ምን አይነት የትምህርት ደረጃ ነው የሚያስፈልገው? ይህንን እውቀት ለመማር ምንም አይነት ደረጃ ያስፈልገው። ምክንያቱም እነዚህ ትምህርቶች ትልቁ ኃይላቸው አይምሮን ይከፍታሉ። ሌላ ምን ሴክሬቱ? አይምሮን የመክፈት እንትን ነው። ሰው መሆን ብቻ ሰው መሆን ብቻ በቂ ነው። ምክንያቱም እኛ ዲኤንኤያችን ራሱ ቁጥርና ፊደል ነው፣ አይደል? ያ ብዙ ነገር እናውቃለን። በእግዚአብሔር አርያና አምሳል ተፈጥረናል ነው እንደውም አለሙ ይሄን ነገር ይፈረዋል ይሄን አይነት ውቀት ለም መሰለሽ፣ ለምሳሌ ሰዎች እግዚአብሔር ሶስት ቦታ ትልልቅ እውቀቶች አስቀምጦላቸዋል። ብዙ ጊዜ እናገረዋለሁ በተለያዩ ሚዲያዎች ውስጥ ለምሳሌ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረረሰው የሚባል አባባል አለ። አባባል ሳይሆን ትክክለኛ የሆነ አገላለጽ ነው። እንደ ሴንተር ኦፍ ኢንተሊጀንስ እዚህ ላይ ገታችን አካባቢ ሆድቃችን ላይ የተቀመጠ እውቀት አለ። ሰፊ እውቀት ነው። ልብ ላይ ደግሞ የተቀመጠ እጅግ እጅግ የከበረ እውቀት አለ። ሶስተኛው ብሬን ነው እና ለምሳሌ ሶስት ባለሶስት ጎማ ተሽከርካሪ መኪና ብንመለከት ሁለት ጎማዋን ነቅለሽ በአንድ ጎማ ብትሾፍሪያት ትገለባበጫለሽ፣ አንቺም አደጋ ነው የሚደርስብሽ። ሰው ዓለሙ ኩላሊት ውስጥ ያለውን እውቀት፣ ልብ ውስጥ ያለውን እውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ብሬን ሲጠቀም ደግሞ የቀኙን ብሬን አክሰስ እንዳያደርግ ራሱን በራሱ ዘግቶታል። ለምሳሌ በቀላሉ ለማስቀመጥ አንቺ ሴት ነሽ፣ በተለይ ልጆች አሉሽ እና ልጆችሽ የሆኑ ነገር ሲሆኑ ውስጥሽ ይሰማሻል። ከራስ ፀጉር እስከ እግር ጥፍር ወረር ያደርጋል። ምን ይላል? ይሄ ማለት እዚህ ውስጥ አካባቢ ገት ውስጥ ያለ ፊሊንግ ነው። ሆዴን ባርባር አለው። ይሄ ማለት ቀድሞ ሚያይ ነው። ምክንያቱም ነፍስ አዋቂ ስለሆነች አትገደብም፣ የማየት አቅም አላት። ለምሳሌ ጸሎት መጸለይ ካለብኝ ጸልይ ጸልይ የሚል ሀሳብ ሊሆን ይችላል። ቀድ ቅድመ ደወል ነው። ለዚህ ነው እግዚአብሔር ኩላሊት ያጤ ሰውን ያውቃል የሚባለው። እሳት ከመንደዱ በፊት ጢስ አለ አይደለ? ጀስት ይሄ ማለት ዋናው እንትን ከመውጣቱ በፊት የምክር ነው፣ የምክር ሴንተር ነው። እዚህ ውስጥ በጣም ዝርዝር ነገሮች አሉ፣ ብዙ የሚገቡ ነገሮች አሉ፣ አስራ ሁለት ነገሮች እዛ ውስጥ አልገባም፤ ምክንያቱም በጣም ሰፊ ጉዳይ ነው። ሁለተኛው ልብ ነው። ልብ ውስጥ በጣም ሰፊ እውቀት አለ። ይሄ በጣም ልብ ይስጥ ይባላል። ሲመረቅ ልብ ይስጥ የልቡናን አይን ያብራልህ ይባላል። በእኛ ትምህርት ልብ ራሱን የቻለ የስሜት ሕዋሳት አሉት። በኢትዮጵያ እውቀት ነው የምናገረው፣ ሳይንሱ አልገባውም። ለምሳሌ አይነ ልቡና የምንለው ነገር አለ። አይነ ልቡና ማለት ረቂቁን አለ ማየት የሚችል የልብ ዓይን። ይሄ በጣም ትልቅ ጉዳይ ነው። ለምሳሌ ግዙፉን ነገር አይናችን ያል አንችን ና ያለው እኔን ታየኛለሽ ጠረጴዛ ወንበሩ እና ያለን መቅረጸ ድምጹ እና ያለ የልብ አይን ከተከፈተ ደግሞ ረቂቁን ዲሜንሽን ማየት ይችላል እዝነ ልብ የሚባል አለ እዝነ ልብ ረቂቅ ድምጽ መስማት የሚችል ወገበ ልብ የሚባል አለ መትከፈ ልብ የልብ ጫንቃ እንደማለት የሚባል አለ እግረ ልብ የሚባል አለ አንፈ ልብ በጣም ብዙ የስሜት ዋሳት አሉት ሳይንሱ አሁን አሁን ነው ሪሰንትሊ እየደረሰ። አርባ ሺህ ዩኒክ ሴሎች ተገኙ። ራሳቸውን ችለው ያስባሉ። በፖይንት ዋን ሀርትስ ከብሬን ጋር ይገናኛሉ እያለ ወደዚህ